ሀበሾች ጤነኛዋ ህዝብ ላይ በእውነቱ ጤነኛ ህዝብ ነው። የኛ ህዝብ ባለው መከራ፣ ባለው ችግር ይጠፋ ነበር ይህ ህዝብ የዚህ ሀገር ያለ በሽታ ቢኖርበት ኖሮ። ግን ህዝባችን ችግር ቢኖርበትም ያችን የሚበላት ግን ጤነኛ ነው። ሶፋ እስካሁን ነበረ። አሁን ያው ማዳበሪያ ገብቶ እንትን ቢልም ስቲል ይሻላል። ከነዚህ ሀገር በእግሩ ይሄዳል የኛ ህዝብ ኤሲ ፍሪጅ በም ብዙ አያጠቃውም። የተፈጥሮ አየር ነው የሚተነፍሰው። ቤታቸው የተፈጥሮ አየር ነው፣ መስኮት ከፍተን የምናስገባ ምናምን። እዚህ ተዘግተን በአርትፊሻል ምን ተነፍሰው መኪናችን ብገባ በአርትፊሻል ነው። እና እንደዚህ ስታዩን ከላይ ያማርን እንመስላለን እንጂ ውስጣችን ቀፎል። የውጭ ሀገር ሰው ቀፎ። እኔ አሁን ሀገር ቤት ገብቼ እንጦጦ አብረን እንውጣ ብትለኝ የኔ እናት የኔ እናት እንደምትበልጠኝ አውቃለሁ። ምክንያቱም የኔ እናት በቀን አንድ ጊዜ በልታ በየቤተ ክርስቲያኑ ስትንከራተት እየኖረች ያለች እናት ነች። እኩል አንሄዳትም። በምን ደፍራ በምን ወሰደችው አይገባኝም። ለስኳር በሽተኛ ተብሎ የተሰራ መድኃኒት ነው። ድፍረቱ የእኛ ሰው እኔ እንደኛ ሰው ደፋ የሀያ ሁለት የሀያ ሶስት አመት ነች። አብረን ስንሄድ እኩል ነን። እኩል ምንም ሰዎች ምናት የፈለጋችሁ ብታበረታቱ እኔ ማቀም ነው ከመናገር ወደኋላ ለምን ያል ማንም አልመክረም፣ ለማንም አልመክረም እንኳን ለ ሰላሳ አመት ላልሞላቸው አደለም፣ እኔ ትልቅ ሰዎችም ለሀበሻ ያልመክረም እንደዚ አይነት ነገር። እንደ ሩጡ ለምን አንሮጥ? መሩጥ እኮ ይሻላል። እን እኔ እኮ ትልቅ ነበር ክብደቴ የዛሬ ሶስት አራት አመት እኮ እኔ እኮ ግዙፍ ነበር ሰውነቴ ኦፕራ ይኸውላችሁ ኦፕራ ስለተጠቀመችው አንቺ መጠቀማለች። ኦፕራ እኮ አንድ ነገር ብትሆን ነፍስ ገዝቶ የሚተካ ገንዘብ አላት። ማንሻ አንቺ ኧረ፣ ኦፕራ፣ ቢዮንሴ፣ ኪም ካርዳሽን ፋሚሊ ያደረጉትን ለማድረግ ነው እዚህ ጋር። አቤት፣ አቤት፣ አቤት! የራሳ ላይ ማወቅ እኮ ነው እየገደለን ያለው። እኔ ሽሮ እኮ ነው የምታዋጣኝ። ሽሮ በልቼ ተጣጠቤ ነው የምወጣው። አይደንቃችሁም? ጉዳይ አይደለም። እኔ ትላንትናዬን ማሸነፍ እንጂ ሰውን መምሰል አልሄድም። ስህተት ነው። ራሳችን ለምን አንመስልም? እና አንድ ነገር ልንገራችሁ፣ ኢትዮጵያ ነች ሐበሾችን ጀነራል የፈለገ ነገር የፈለገ ፓላስ ቢኖረኝ እንደ አዲት ኢትዮጵያዊ ከጎረቤት ድሃ እስካለ ድረስ ድሃ ነኝ። ኢትዮጵያ በድህነት እስከተጠራች ድረስ ኢዳያዘ መር ድሃ ነኝ። አትቦጥረቁ። ሀብት ማለት አዕምሮ ነው። ሀብት ማለት ባለው ተረጋግቶ መኖር ነው። ሀብት ማለት ወጥቶ መግባት ነው። ሀብት ማለት ከልጆች ጋር ስቆ ማደር ነው። ሀብት ማለት ቤተሰብ ጋር በሰላም መኖር ነው። ሀብት ማለት ስራ የሚባል ሂዶ ሰርቶ ማግኘት ነው፣ ለኔ አትሊስት፣ ለኔ አለበለዚያ ግን እኔ ኮ የሀብታም ልጅ ነኝ እኔ ኮ ያሌ ብሎ የሚቀደድ እንደ ኢትዮጵያዊ ድህነቱ ላስታውሰው እፈልጋለሁ። ምክንያቱም ኢትዮጵያ ከበረ ስትገባ ስለ ማርያም የሚለ በመልክ ካንትም አያንስም በቁመና ካንተ ያንስም። ግን ካንተ አንሶ እጁ ላይ ዘርግቶ ሲለምንህ እሱ ነው ሳትስፋክሽን የሚሰጥህ። አንተ ሀብታም እሱ ድሃ ስለሆነ አንተ ነው የሀብታም ልጅ ብለው የምትቀልደው። ለዛ ነው እንደ እንደ ሀገር ግን አለም የምታውቀህ ግን በለማኝ ነው በድሃ ነው የምታውቀህ። ሀገር አለም አለም አልጋ ላይ ተኝቶ ከየት ነሽ ይሉ ከኢትዮጵያ። ኦ ማይ ጋድ እርስ በራሳችሁ እየተጋደላችሁ ይሉሃል እኮ እልም ያለ

ምን ሰራ ነው? አሜሪካ ነገር ከሀገር ቤት እየተከፈለልህ ነው እዚህ የምትኖረው የምትማረው ከሆነ ስኬት መጣ? በምን ሂሳብ? በምን መልኩ? ኦኬ። ስለዚህ እንደ ነፃነት እንደ ጭንቅላት ነፃነት ሀብት የለም ሶ ምን ለማለት መሰላችሁ? ይህንን ያመጣሁት ኦፕራ ወስዳለች ካላችሁ አንኛ ነገር አለማችን የገበያ ዓለም ነች። ኦፕራ ሳትወስድም ደግሞ ወሰድኩት ትችላለች። ምክንያቱም ከካምፓኒ ጋር ዲል ሊኖራት ይችላል፣ ከቢዝነሱ ጋር ወይ ኦት አድርገዋለች፣ ስሟ አይኖረው እንጂ። ስለዚህ ቢዮንሴ ካመጡላችሁ እዚህ ጋር ቢዮንሴ ቢዝነስ ይኖራት ይሆናል እዛ ውስጥ ወይ ኦት አርገዋለች። ብትወስደውም ራሱ ማለት ነው ብትወስደውም ደግሞ ኢፌክት ቢኖረው ነፍስ የሚገዛ ገንዘብ አላት የአንድ ድሃ የአንድ ድሃ ኩላሊት በሰከንድ መጥቶ ሊሰጣት ይችላል። ምክንያቱም እሺ ጋር ፍሉስ አንተ ማነኝ ብለህ ነው። እኛ የፈለገ ክፎች ብንሆን የክፋታችን መጠን ብዙ ቢሆን ለሰከንድ ደንገጥ ብለን ውኝ እግዚአብሔር ብለን እንኳ በውሸት እንኳ እግዚአብሔር ስንት ጊዜኛ እናንሰዋለን። ስለዚህ እራሳችሁ ከማትወጡት ጋር አታወዳድሩ። ኦፕራ ማለት የራሷ የሌላ ዓለም ሌላ ስራ ያላት ናት። እኔ ሌላ ነኝ። ስለዚህ እኔ ደግሞ እናንተ ናችሁ። ስለዚህ ፕሊስ፣ ኦሳምፒክ ለእኛ ማህበረሰብ አይሆንም፣ አይሆንም። አንደኛ ነገር እሱ ከወሰዳችሁ በኋላ ኃይለኛ ኤክሰርሳይዝ ማትሰሩ ከሆነ እዚህ ጋር የሚንጠለጠል ነገር ይኖራቸዋል። እኔ የለኝም ሰውነቴ እኔ ዝም ብሎ ድድር ነው፣ ድድር ታውቃላቸዋል። እዚህ ጋር ምን ይኖራቸዋል መስላችሁ እንዲህ የሚንጠለጠል ነገር ይኖራቸዋል? ጨርቅ። የእኛ ወንድ ደግሞ የሚንጠለጠል ጨርቅ ከሚያቅፍ ደልደል ያለ ስጋ ያለው ቢያቅፍ ይሻለዋል። ስለዚህ ለማን ነው የእናንተ ዝግጅነቱ የእኛ ሴቶች ለማን ነው ነጭ ለመጥበስ ጥቁር ለነሱ ደግሞ በጣም የረቀቀ ጭንቅላት ያስፈልገናል። በእነሱ አፍ ተናግረህ በእነሱ ጭንቅላት ማሰብ አለብህ። ጭንቅላታችን አይገናኝም። እንግሊዘኛቸው ብናወራው ራሱ ነው የምላቸው ማይንድ ሴታችን ግን አይገናኝም። የማይንድ ሴታችን በጭራሽ አይገናኝም። እኛ የዋህ ነው ማይንድ ሴታችን። እነሱ ክፎች አይደሉም፣ ግን ለአንዲት ነገር የሚያዩበት መልክ የተለየ ነው። አትሊስት ለእኛ ይሆን ተግባባል ስለዚህ ተባካል፣ ያያችሁትን አትሁኑም። እና በጣም ተሰማኝ እንደዚ አይነት ቪዲዮ ለቃ ሳያት ኦዜምፒክ እንደወሰደች እና ሁለት ወር ወስዳ እንዳቆመችው እና የአይኗ ሳይት እራሱ እንዳስቸው እንደጎዳት ምናምን ስትናገር ሰምቼ በጣም ነው ውስጥ የተነካው። ለምን እንደ ለምን እኔ የምን አገባኝ? እኔ ከወደደኝ ነው የሚመጣ። ለምን እኔ ዘፍ ጥቅጥቅ አልልም። እንኳንስ የኢትዮጵያ የሀበሻ ሰውነት እኮ እንደዛ መዘፍዘፍ አይችልም። በጣም ረስታችሁት ዝም ብላችሁት ካልኖራችሁ በስተቀር ኧረ በስመ አብ እኔ ላጥፋችሁ። ጠዋት እየተነሳችሁ አልኳችሁ፣ ጠዋት ጠዋት ተነስታችሁ ሴቶች፣ ወንዶችም ስጋ ያስቸገራችሁ ካላችሁ ጠዋት ተነስታችሁ ዝንጅብል። እኔ እንደዚህ ተናግሬ አላውቅም። እኔ ግን ሰርቶልኝ እኔ በጣም ብዙ ና ሰውነት በተለይ ትንሹ ከወለድኩ በኋላ እና እኔ ይሰራል ይለቀራቸሁ ግን ተከታትሎ ማድረግ ቁልፍ ነው። በቃ ዋና መፍትሄው መከታተል ነው። ሳምንት ሁለት ሳምንት አርጎ ማቆም መፍትሄ አይደለም። ምንም ሳይድ ኤፌክት የለውም። ዝንጅብሉም ከገበያ ነው፣ እርዱም አለ ኳሊቲ የሆነ እርድ መግዛት ትችላላችሁ። እንደ ዝንጅብል የሆኑ መትፈቀፍ ቁትን ግን ስለሚያበላሸኝ እጅ ምናምን አልፈቀፍቅም። ኦርጋኒኩ የተፈጨ መግዛት ደስ ይለኝ ገዛለሁ። እኔ ለስንት ዘመን ነው የምጠቀምበት? ከስድስት ሰባት ዓመት በላይ ማለት ነው። ከዛ በኋላ ዝም ብላ ተጠቀሙት እነሱ ጠዋት ስትነሱ በትንሽ ይኮናል። በቃ በዚች አሰራሩ አሰራሩ እዚህ መናገር አልወድም፣ ተናግሬ አላውቅም ግን ይህንን ኦዛምቢክ ዛምቢክ ብላችሁ ስታመጡ እኔ ደግሞ ልብ ያስደነገጣችሁ፣ በጣም አሳዘናችሁ። ውበት ማለት እዚህ ጋር ነው ያለው። ውበት ጭንቅላት ውስጥ ነው ያለው። ውበት አንደበት ላይ ነው ያለው። ውበት ይሄ እዳዝ የማያር የፈለግሽ ብታደርገው ይረግፋል። ምክንያቱም ባለቤቱ እንዲረግፍ አድርጎ ነው ይሰራው። ባለቤቱ ጊዜ እንዲገዛ ወርገ ነው ይሰራው። ከባለቤቱ ውጭ መሆን አይቻልም። ግን ባለበት አስተካክሎ መያዝ ግን ይቻላል። ባለበት ዩዝፉል ማድረግ ግን ይቻላል። ስለዚህ ፕሊስ እማይሆን ነገር አትግቡ፣ እማይሆን ነገር አትጠቀሙ። በተለይ በአፍ የሚገባ ይሄ የምትወስዱት ሻት ፕሊስ እናንተ ወጣቶች አይመከርም። ቱሜሪክ፣ ዝንጅብል ኦኬ። በአማርኛ ልናገር፣ ዝንጅብን፣ እርድ እንዶ፣ በርበሬ ነጭ ሽንኩርት የማትወድ ከሆነ ሁለት ራስ አድርጉበት። ይህንን አንድ ላይ አድርጋችሁ ፈጭ፣ እዚህ ስላለው አክሰሱ፣ ስላለው አገር ቤት ያላችሁ በውሃ ፍጩት። እዚያ ጋር ውጭ አገር ያላችሁ የካሮት ጁስ የምታገኙ ከሆነ ለአይናችንም ስለሚጠቅም ካሮቱ በካሮት ጁስ ነው የሚጨርቀው። እሱን ጨምቀዋለሁ አስቀምጣለሁ በትልቅ ጃር አድርጌ፣ ቀይ ስር ዝንጅብል ሎሚ ያደርግና ደግሞ ብቻውን እርድ ያዙ። እርድ አረጀው መሰለኝ የረሰ እርድ፣ ዝንጅብል፣ ሎሚ፣ ጥቁራዝ፣ እንትን ቅንዶ በርበሬ፣ ነጭ ሽንኩርት፣ ይሄን ታረጉና አንድ ላይ ትፈጩታላችሁ። በካሮት ጁስ ነው እኔ እመፈጭ በውሃ መፍጨት ትችላላችሁ። እኔ ስለምወደውና ቤነፊት አለው ብዬ ስለማምን ነው በካሮ ጅት የምፈጭ። ይህንን ፈጭታችሁ ጨምቃችሁ በራሱ የቻለ ትልቅ ጃር ነው ማስቀምጠው። በትንሽ በትንሽ ሴቶች አስቀምጠ ያለው፣ እኔ ግን አይደለም ትልቅ አድርጌ አስቀምጠዋሉ። እንደዚህ ነቅነቅ አድርጌ ታዋት በብርጭቆ አድርጌ ምክንያቱ እኔ ኢዚ ኑሮ ነው የምወደው። ይህ ዝም ብሎ ሶፊስኬት የሆነ ኑሮ አሉት። አሉን ቤት ስገዛው ቤት እንድገለገልበት እንጂ እሱ እኔ እንዳገለግለው አይደለም የገዛሁት። ቤት ልጆቹ እንደፈለጉ እንዲሆንበት ንጹህ እስከሆነ ድረስ። ይህ ሐበሾች የሚያደርጉት በዚህ ጋር አይመቸኝም። እኔ ትልቅ ቤት አለኝ፣ ግን እኔ እንድኖርበትና እንድገለገልበት ነው እንጂ የምገዛው ንብረት እሱ እንዲገዛኝ አይደለም። ስለዚህ እስካለኝ ድረስ ምንም ብዙ ሶፍስ የሆነ ኑሮ ግድ የለኝም። ስለዚህ በትልቅ ጃር ጨምቀውና አስቀምጠዋል። ቀይ ስር፣ ትንሽ የነጭ ሽንኩርት፣ ኩከምበር፣ ሎሚ አርጌ ደግሞ የሜንት ሊቭ ትንሽ ጣል አድርጌበት እሱ ጋር ጨምቄ እሱን በትልቅ ጃር አርጌ አስቀምጠዋል። በባዶ ሆድ የስ በባዶ ሆድ ከዛ ጠዋት ዛሬ ከዛ ጋር ነገ ከዛኛው ጋር ዛሬ ከዛ ጋር ከተጠቀ አንዶኛው ከተጣ ነገ ከዛ ለአንዶኛው ጋር ጠጣሉ ምክንያቱም በነፊት የራሱ የቻለ ስላለው ወይ ደግሞ ጠዋት የዝንጅብሉና የቱማሪኩ ከጠጣ ማታ ከመተኛ በፊት፣ ምክንያቱም በጊዜ ስለሆነ ራት በላ ራት በላ ከስድስት ፒኤም በእኛ ምንድን ነው የሚባለው በአማርኛ? መስላችሁ አስራ ሁለት ከሰዓት ማታ ከራት በፊት ከአስራ ሁለት እስከ ስምንት ሰዓት ባለው ጊዜ ነው መብላት የምፈልገው። ግን የግድ ስድስት ሰዓት ስድስት ተኩል ሰባ ሰዓት ከዛ በኋላ እምተኛው፣ ሌት ስለሆነ አስር ሰዓት ምናምን ስለምተኛ፣ ከዛ በኋላ ሁለት ሰዓት ሶስት ሰዓት ቆይቼ ቀይ ስሩ ማታ ከምተኛ ቴ በፊት ይጠጠዋል። ለስ ፍላሽ ታደርጋላችሁ፣ ሰውነታችሁ፣ ትሮጣላችሁ፣ ውሃ ትጠጣላችሁ፣ ጅም ትሄዱ ከሆነ ትሄዳላችሁ፣ ካልሄዳችሁ ቤታችሁ ብድግ ቁጭ ትሰራላችሁ፣ ገመድ ትዘላላችሁ፣ እንደምትችሉት ሞደሬት የሆነ ኤክሰርሳይስ ታደርጋላችሁ። እህቶቼ ባካችሁ፣ እባካችሁ ይሄ የሚወጋ በሆዳችሁ ተው ብዙ መዘዝ አለው ሀበሻ ካንሰር ብዙ ታይቶበት ማያውቅ አሁን ነው እየታየ ያለ ከምን መጣ ስትሉ ከምግቡ ቫይታሚን ብለን ከምንወስደው ሰውነታችሁ ከማያውቀው ጋር እያስተዋወቅን ነው እኛ እየተጎዳን ያለ ነው እና መኖር መሰንበት ደግ ነው እህቶች ተው እያልኩ ነው እኔ ባይ ዘ ወይ የኒትሪሽስ አይደለሁም ግን በራሴ ማቀም ነው የምነግራቸው። ያለው ስለደነገጥኩኛችን አውሰንፒክ እጠቀማለሁ ስትል ስላየኋት አንድ ፍሬ ልጅ ለምን ብዬ ነው። ቀይስሩማ ኩከምበር እና ቀይስር የማረገው እኔ እና የጠቀመኝን ማለት ነው ኩከምበር እና ቀይስር ሳለሪ። እኔ ብዙ ስለማልወደው እንጂ ጥሩ ነው ሳለሪ ብታደርጉበት። እኔ ስለማልወደው ቀይስር ኩከምበር ነጭ ሽንኩርት እና ይሄ የሜንት ቅጠል፣ የለም እሱን አደረግነው አንድ ላይ። ባይደዌ ምን መሰላችሁ እኔ ያልኩት ሁሉ ማድረግ የለባችሁም። ተፈጥሮ የሰጠችን በሙሉ ጤና ነው። ኢፍ ኔቸር ዶ ዶንት ሜክ ኢት ዶንት ቴክ ኢት ይላሉ ነጮቹ። ተፈጥሮ የቸረችን ሁሉ ጥሩ ነው። ያጠቃቀሙ ግን በደንብ እንዲሰራ በባዶ ሆድ ቢሆን ወይ ደግሞ ከበሉ በኋላ ሶስት ሰዓት ሁለት ሰዓት ቆይቶ ቢሆን ከመተኛቶ በፊት በጊዜ ብትበይና ከዛ በኋላ ሁለት ሶስት ሰዓት ቆይተሽ መጠጣት። እንደገና ደግሞ ሌላ ደግሞ ምን ጥሩ መሰላችሁ፣ ሴቶች ሴቶቻችን ምን መሰላችሁ ጥሩ ነሽንጉርት ይቅር ለምንም ቆንጆ ነው በጣም በተለይ ማታ መተኝ ምንም እንደሱ ኮ ፍቱን መድኃኒት የለም። ባይደ ወይ ቆንጆ ነው። ሌላ ደግሞ ማታ ማታ ስትተኙ ይህ ሁሉ ብትጠሉት ራሱ ማለት ነው ሙቅ ውሃ፣ ሙቅ ውሃ ምንም የሌለበት ትኩስ ውሃ ትንሽ የመጠጣት ጥሩ ነው። ፍላሽ ያደርጋቸዋል። ኤኒዌይ፣ በጣም ወዳችኋለሁ።